ስጥልን ክቡራንት ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው ዋና ዜናዎችን አቀርብላችኋለሁ። አብራችን ቆዩ። በቅድሚያም እርሶችን እንሆ ጄኔራሉ ሹመታቸው የተሰጠኝ አይደለም ሲሉ ተናገሩ። የሞት ፍርዱ በኢትዮጵያውያን ላይ ሊፈፀምባቸው መሆኑ ተገለጸ። ተፈናቃዮች በድጋሚ ተፈናቀሉ። በኦሮሚያ መስጊድ ተቃጠለ። የትግራይ ህዝብ ከዘጠና በመቶ በላይ የሚሆኑ ህወሃትን አይፈልጉትም ተባለ። ጠቅላይ ሚኒስትሩ የኤርትራን ፕሬዚዳንት ተቹ። የጤናና መምህራን ጥያቄ ለመፍታት እንታገላለን አሉ። በጦር ኤርትራ ጦር አዛዥ ደህንነት እየመከሩ መሆኑ ተገለጸ። አምንስቲ ኢንተርናሽናልም በድጋሚ ለኢትዮጵያ መንግስት ጥሪ አቀረበ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የአማራ ፋኖ ብሔራዊ ኃይል ተጠናክሮ በቀጠለው የሁሉና ተጋድሎ በርካታ የቤት አማራ ወሎ ቀጠናዎች የጠላትን ቅስም የሰበሩ ድሎች መጎናጸፋቸው ተገለጠ። የብልጽግና መንግስት ስፋን ጠባቂ ሰራዊት በበርካታ የወሎ ቤተ አማራ ቀጠናዎች ነው ነባር የፋኖ ዋና ዋና ይዞታዎችን አስለቅቃለሁ በሚል የጀመረውን መጠነ ሰፊ ማጥቃት ፋኖ በርካታ የደፈጣ ጥቃቶች፣ የከተማ ኦፕሬሽን ታጅቦ እግዱን በማደናቀፍ ምልምለው ሰራዊት ሙትና ቁስለኛ በማድረግ ድሎችን እያስመዘገበ መሆኑ ተገለጠ። ወሎ ቤተ አማራ ቀጠና የሚንቀሳቀሱት አምስት ከሮች ደስታ ሳምኖ ኮር፣ ልጅ እያሱ ኮር፣ ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር አንድና ምስራቅ አማራ ኮር ሁለት በሚንቀሳቀሱባቸው ቀጠናዎች ይዞታቸውን ከማስጠበቅ ባሻገር የጠላትን ኃይል በግፍ እያፈነ ለለባ ሰልጥኖ ያመጣውን ሰራዊት በአውድ ውጊያ እንዲሁም ከፍተኛ ተጋድሎ በማድረግ ድሉን መጎናጸፉ ነው የተገለጸው። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልናውን ተጋድሎ ተጠናክሮ የሚቀጥል መሆኑን ተገልጿል። በሌላም በኩል የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋዬ ገብረስላሴ ብርጌድ ነው በአብይ አህመድ ሰራዊት ላይ ከፍተኛ ኪሳራ ማድረሱ የተገለጸው። በተለይም ሸዋ ግዛት ውስጥ እገባለሁ በማለት ከማለዳ እስከ ምሽቱ ድረስ ውጊያ ቢከፍትም የተስፋ ብርጌድ ወታደር ኃይል መቋቋም አቅቶት ሙትና ቁስለኛ ተሸክሞ ለመመለስ መገደዱ ነው የተገለጸው። ሽንፈቱን ማሉ የሆነው ይህ የመከላከያ ኃይል የህዝብ መገላገያ የሆነውን የሸጋን ጤና ጣቢያና የንጽሐንን ሀብት ንብረቶችን በሞርተር ሲደበደብ ከመሸ በኋላ ከፍተኛ ጉዳት በንጽሐን ላይ ማድረሱም ተገልጿል። ይሁን እንጂ የተስፋ ልጆች ዛሬም አንድ ጠላቱ ጠላት አከርካሪውን ሰብረው ወደ መጣበት መመለሳቸው ነው የተገለጸው። በተደጋጋሚ ጊዜያቶች በአማራ ክልል የሚደረጉትን ውጊያዎች በተመለከተ ጉዳዩ ከሚመለከተው የመከላከል ኃይል መረጃ ለማግኘት የምናደርገው ጥረት በተደጋጋሚ አለመሳካቱን ተመልካች አርማጫ ጥናቶቻችን በወዲ እንገልጻለን። የበኩላችንን ጥረት ብናደርግም ግን በሚደረጉት ውጊያዎች ላይ ያሉት ምላሾች እንዲሰጡ በማንኛውም በኩል ፈቃደኛ ለመሆናቸውን እንገልጣለን። ተፈናቃዮች በድጋሜ ተፈናቀሉ። የገራዶ ተፈናቃዮች ለልማት በሚል ነው ዳግም መፈናቀላቸው የተገለጸው። በአማራ ክልል ደቡብ ወሎ ዞን ነው ገራዶ በተባለ መጠለያ ጣቢያ የሚገኙትን የአማራ ልጆች ዛሬም ጭምር መንግሥት እያፈናቀላቸው የሚገኘው በተደጋጋሚ ጊዜያቶች በአማራ በኩል በተለይም ህብረተሰቦች ችግር ውስጥ ገብቶ በጦርነቱ ምክንያት ረሃብ ላይ ያለ መሆኑ ቢታወቅም ግን መንግሥት ችግራቸውን ለመቅረብ ሳይሆን ዛሬም ጭምር ማፈናቀል ላይ ተኩረት እየሰራ እንዳለ ነው የተገለጸው። ተለዋጭ ቦታ ሳይዘጋጅላቸው አካባቢውን ለባለሀብት ተሰጥቶ በሚል ነው መኖሪያ ድንኳናቸውን እያፈረሱ ብን ነው ሲሉ የገለጹት የሀገሪቱ ክፍሎች በአማራነቱ የተፈናቀሉ አማራዎችን አሁንም ከሀገራቸው እንዲፈናቀሉ እየተደረገ ነው ብለዋል። የት እንሄዳለን? በገዛ ሀገራችን እንዲህ አይነት መከራና ስቃይ እየደረሰብን ነው። ቤታችንን፣ ንብረታችንን በማፍረስ ሜዳ ላይ ጥለውናል። የት ነው የምንወድቀው? የተጠለንባቸው ድንኳኖች ጭምር ሳይቀሩ አፍርሰውብናል። ሲሉ ነው ቅሬታቸውን ያቀረቡት። ተፈናቃዮቹም ኦሮሚያ በኦሮሚያ ክልል ቡኖ በደሌ ዞን የሚገኘው መስጊድ በእሳት ያቃጠሉ አራት ግለሰቦች በቁጥጥር ስር መዋላቸው ተገለጠ። በኦሮሚያ ክልል ነው ቡኖ በደሌ ዞን በበደሌ ከተማ ሲንዲሳ ቀበሌ የሚገኘው ቡልት አዳ መስጊድ ግንቦት 17 ቀን 2017 ዓም ሙሉ በሙሉ በእሳት መውደሙ ነው የተገለጸው። በሚያሳዝን ሁኔታ ምንም አይነት ንብረት አለመትረፉም ታውቋል። ይሁንና ይህንን እሳቱን የለቀቁ የሚያቃጠሉ ግለሰቦች እርምጃ ሊወሰድባቸው እንደሚገባም ጥያቄ እየቀረበ ነው የሚገኘው። የክልሉ አደጋ መከላከል ቡሶ ጎንፋ ቅድመ ማስጠንቀቂያ ኃላፊ ጥበብ ኩምሳ እንደገለጹት ድርጊቱን የፈጸሙ ግለሰቦች ከእነ ግብረ አበሮቻቸው በቁጥጥር ስር መዋላቸው ተነግሯል። የእሳት አደጋው እንዲከሰት ያደረገው ግለሰብ የእስልምና እምነት ተከታይ ሲሆን ወደ መስጊዱ እሳትና ቤንዚን ይዞ በመግባት ነው ሆን ብሎ ድርጊቱን የፈጸመው ተብለዋል። ግለሰቡ ድርጊቱን ለመፈጸምም በአነሳሳው ጉዳዮችንም ሲገልጽ ከፖሊስ ምርመራ በኋላ የሚረጋገጥ እንደሆነ የተገለጸ ሲሆን በቃጠሎም የወደሙት ንብረቶች መጠኑ ተጣርቶ ይፋ እንደሚደረግም ነው። መረጃውን ያካፈሉትም በአካባቢው በአሁኑ ሰዓት የተረጋጋና ሰላማዊ እንቅስቃሴ ላይ እንደሚገኝ ኃላፊው ጨምረው ገልጸዋል። ዝርዝር ጉዳዮችን በተለይም በአቃቤ ሕግ በኩል ቀርቦ ፍርድ ቤቱ ክስ ከተመሰረተና ፍርድ ውሳኔ ሲሰጥ ዝርዝሩን እንገልጻለን ሲሉም አሳውቀዋል። በኢትዮጵያ ከአንድ ሚሊዮን በላይ ዜጎች መስማት የተሳናቸው እንደሆኑ ተገለጸ። ኢትዮጵያ የጆሮ መስማት ችግር አሁን ላይ ከፍተኛ የጤና ችግር መሆኑን ተገልጿል። በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኤል ባቡር ቦኖ ለመስራት ሬዲዮ እንደተናገሩት ከሆነ የዓለም ጤና ድርጅት መረጃ ከ1.5 ሚሊዮን በላይ ህዝቦች ይቅርታ ከአንድ ነጥብ አምስት ቢሊዮን በላይ ህዝቦች በአንድም በሌላም የመስማት ችግር እንዳለባቸው ነው የተነገረው። ከ430 ሚሊዮን ህዝቦች በላይ ህክምና እንደሚያስፈልጋቸው ድርጅቱ እንደሚያስቀምጠው፣ በኢትዮጵያ ትክክለኛ መረጃ ባይኖርም የተለያዩ ጥናቶች እንደሚያሳዩት ከአምስት ሰው አንዱ አካል ጉዳተኛ መሆኑን ተናግረዋል። መሪ ስራ አስፈጻሚው አክለውም እንደተናገሩት በኢትዮጵያ ከአንድ ሚሊዮን በላይ የሚሆኑ ዜጎች መስማት የተሳናቸው እንደሆኑ ይገመታል ነው የተባለው። በተለይም ከፍ ያለ ድምፅ የእድሜ መክፋት ኢንፌክሽንና እና ከባድ ያሉ በሽታዎችን የመስማት ችሎታ የሚጎዱ መድኃኒትና ሌሎች ምክንያቶች የመስማት እክልን ሊያስከትሉ እንደሚችሉ ነው ነው የአብራሩት። ኃላፊውም የተለያዩ ስትራቴጂ በመንደፍ ለእርጅና በተለይም ከእግር አካል ጉዳተኞች አካል ጋር በተያያዘ የተሃድሶ ማዕከላት እንዲቋቋሙ የሚደረግ መሆኑንም ነው የገለጹት ኃላፊው። ጄኔራሉ ማንም ሹመት አልሰጠኝም፣ ይህ ውሸት ነው ሲሉ አስተባበሉ ወይም ካዱ። ነጭ ውሸትና የሶሻል ሚዲያ ተከታይ ቁጥር ለማብዛት የተፈበረከ ነው። በመከላከያ የተሰጠኝ ምንም አይነት ኃላፊነት የለም ሲሉ ጄኔራል ሳሞራ ዩኑስ ተናገሩ። ይህ ሐሰት ነው ማንም የሰጠኝ ሹመት የለም ነው ያሉት። የቀድሞ የኢትዮጵያ መከላከያ ሰራዊት የጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ ዩኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል፣ መከላከያ ውስጥ ኃላፊነት ተሰጥቷቸዋል፣ ከጀነራል ዮሐንስ ገብረመስቀል ጋር በመሆን አፋር የሚገኘውን ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎችን በማህበራዊ ሚዲያዎች ላይ ሲሰራጭ ነበረ። ይህ ግን በፍጹም ሀሰት ነው። እኔ ማንም ሹመትም ኃላፊነትም አልሰጠኝም ነው ያሉትም። በሌላም በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀ ያልተረጋገጠ መረጃዎች ሲሰራጩ እንደነበረም አይተነጋም ይህንንም በተመለከተ ጀነራል ሰሞሆ እንደተናገሩት የተወራው ወሬ ነጭ ውሸትና የሶሻል ሚዲያ ተከታዮችን ቁጥር ወይም ሰብስክራይብ ለማብዛት የተፈበረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም ያሉትኛው ኃላፊ ትግራይ ላይ የእርስ በርስ ጦርነት እንዲፈጠር እንጂ እንዲፈጠር የሚሰራ ሞራልም የለኝም። ቅርታና እና ረፍተ ነገር እንደገና ደግሜዋለሁ። በመከላከያ የተሰጠኝ ኃላፊነት የለም ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉ ነው የተናገሩት። ጄኔራሉ የጤና ሁኔታቸውን በተመለከተም ጤናዬ ሙሉ በሙሉ ለማረጋገጥ ከተፈለገ ሁሉም ስፖርት በማዘወትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይችላል ሲሉ ነው እየተነዛ ያለውን ነገር በፍፁም ሀሰት ነው ሲሉ የተናገሩት። ትግራይ የፓርቲያችን መስራች ጉባኤ ትግራይ ይደረጋል አለ። የጸጥታ ችግር እንዳይፈጠር ጥንቃቄ ማድረግ ኃላፊነትም ለጊዜ አስተዳደሩ ለጸጥታ አካላቶች የሚተለው ይሆናል ሲል ነው የገለጸው። በተለይም አቶ ረዴ ሀላፎም በነጌታቸው ረዳ የተቋቋመው ስምረት ሶሊዳሪቲ ፓርቲ ቅድመ እውቅና ካገኘ ቀናቶች አስቆጥረዋል። ከህወሓት ተነጥለው የወጡ መስራች አባላቶች ፓርቲያቸውን የማስተዋወቅ ስራ በስፋትም ተያይዘውታል። በተለይም ሰኞ ግንቦት 18/2017 ዓም ከሰዓት በኋላ ከብሔራዊ ምርጫ ቦርድ ቅርበ እውቅና ማግኘቱ በምስክር ወረቀት አስደግፎ ያስታወቀው ፓርቲው በስፋት ራሱን በማስታወቅ ላይ እንዳለ ነው የታወቀው። አሁን ስራዎቻችንን በአግባቡ እየሰራን እንገኛለን ሲል ነው ስምረት ያሳወቀው። በክልሉ የሚገኙ የትግራይ ቴሌቪዥን፣ ድምጸ ወያኔ 144፣ የመቀሌ ኤፍኤም ስለ ፓርቲው መመስረት እስካሁን የሰጡት ዜና ሽፋን እንደሌለ የትካፍ ኢትዮጵያ የመቀሌ ቤተሰብ አባልም ይህንኑ አረጋግጠዋል። የትግራይ መንግስት ኮሚኒኬሽን ጉዳዮች ኃላፊ ከሁለት ወራት በላይ ከትግራይ ውጭ በሆኑ ኃላፊዎች ስለመነሳታቸው በይፋ የተገለጸ የለም። ረዳ ያለፈውም የስምረት ወይም ሶሊዳሪቲ ፓርቲ መስራች አባልና በፓርቲው የኮሚኒኬሽን ሚዲያ ተጠሪ ናቸው። ተጠሪው እንደተናገሩት ከሆነ በትላንትና ሁለት መቀሌ መስረቱ ለሆነው ለናዛ ትግርኛ ለተባለ ሚዲያ እንዳብራሩት የፓርቲው መስራች ከዘጠና በመቶ በላይ ለውጥ እየፈለጉ የክልሉ የሚኖሩ ወጣቶች ናቸው ሲሉ ነው የተናገሩት። እርግጥ ነው፣ በተለይም በትግራይ በኩል ከዚህ በኋላ ህዋትን የሚደግፉ አይኖሩም። በተለያየ ጊዜያቶች ህዋት ተለይቶ የወጡ ከፍተኛ ቁጥር ያላቸው ከአስራ አምስት የማዕከላዊ ኮሚቴ አባላት ነን ያለ ነው። የፖለቲካ ፕሮግራማችን እንዲጎለበጥ ረቂቅ ለሚዲያዎችና ለመስራች አባላቶች እንዲደርስም እናደርጋለን አስተያየት ታክሎበት የተሟላ ሰነድም ሆኖ በመስራች ጉባኤ ይጸድቃል ሲሉ ነው የተናገሩት። የዓለም አቀፍ ዲፕሎማሲው የፖለቲካ ቴክኖሎጂ አሁናዊ ሁኔታ ያካተተ የፖለቲካ አይዲዮሎጂ እንከተላለን። ስለሆነም የአባላታችን የሚዲያ ባለሙያዎች አስተያየት እስኪታከልበት የፖለቲካ አይዲዮሎጂያችንም ይህ ነው ማለት አይቻልም። ዋናው የፖለቲካ ትግል መስራች ትግራይ ላይ ቢሆንም ከሁሉም ብሔር ብሔረሰቦች፣ ህዝቦች በእኩልነት አንድነት የተመሰረተ የትግል አጋርነት ይኖረናል ሲሉ ነው ኃላፊው የገለጹት። የዓለም ምግብ ፕሮግራም በኢትዮጵያ ለተረጆች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስጠነቀቀ። የገንዘብ ድጋፍ ባለመገኘቱ ነው። ለተረጆች እያከፋፈለ የሚገኘው እርዳታ በከፍተኛ ቁጥር መቀነሱን ያመለከተው የተባበሩት መንግስታት የዓለም ምግብ ፕሮግራም WFP በአጋጠመው የገንዘብ ድጋፍ እጥረት ሳቢያ ነው እርዳታችን በቅርቡ ሊቆም ይችላል ሲል ያስጠነቀቀው አሁን ከፍተኛ የበጀት እጥረት አለብን፣ መርዳት አልቻልንም። ይህንን ደግሞ በተለይም በእርዳታ ሰጭ አካላቶች ሊደግፉን አልቻሉም ሲል አሳውቋል። በተለይም ባለፈው ወር በኢትዮጵያ ከናወናቸው ተግባራቶችን አስመልክቶ ባወጣው መግለጫ ያጋጠመው የገንዘብ ድጋፍ እጥረትም አስገድዶኛል ሲል ነው የገለጸው። ለተረጆች የሚከፋፈለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቅበት በታች 65 በፐርሰንት ብቻ መሆኑን ነው ያመለከተው። በኢትዮጵያ በአሁኑ ወቅት የቀጠሉ ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት ያለምንም ዋጋ ዋስና ችግሩን እያባባሱት ነው የሚገኙት፣ ብለዋል። ችግሮቹ እየተባባሱ ናቸው። ይህን ችግር ለመቅረፍ የምንችለውን ጥረት እናደርጋለን፣ ግን ዳሬም ጭምር እርዳታ ሰጪ አካላቶች እያገዙን አይደለም ሲል ችግሩን ገልጿል። በኢትዮጵያ አስራ አንዱ ባለአምስት ኮከብ ኮኮብ ሆቴል መሆናቸው ተገለጸ። የቱሪዝም ሚኒስትር ይፋ ባደረገው የ2017 ዓ.ም የሆቴሎች ደረጃ መደባ መሰረት በሚዲያ የሚገኙት ባለአምስት ደረጃ ሆቴሎች ብዛት 11 ብቻ መሆናቸው ነው ያሳወቀው። ይህንን በተመለከተ እንደገለጸው ከሆነ ሀያት ሬጅስተን ሆቴል፣ ስካይላይን ሆቴል፣ ሸራተን ሆቴል፣ ኤሊሊ ኢንተርናሽናል ሆቴል እንደዚሁም ካፒታል ሆቴል፣ ራዴሰን ሆቴል ማሪዮት ክሲን ሆቴል፣ ጎልደን ሆቴል ጎልደን ቱሊ ሆቴል፣ ሂልተን አዲስ ሆቴል፣ ኢንተር ሌክዠሪ ሆቴል፣ ኔክሰስ ኢንተር ሆቴል መሆናቸው ነው የተገለጸው። አሁንም በተለይም በእነዚህ ሆቴሎች ላይ ተጨማሪ ሌሎችም ሊኖሩ እንደሚችሉ ነው የተገመተው። በአሁኑ ግን ያሉን አባላ አምስት ስታር ሆቴሎች እነዚህ ብቻ ናቸው ሲል አሳውቀዋል። የጤና ባለሙያዎችና የመምህራን ጥያቄዎችን በትኩረት እየሰራንባቸው እንገኛለን ሲል የአዲስ አበባ አስተዳደር ገለጸ። የጤና ባለሙያዎችንና የመምህራን ጥያቄዎች በትኩረት እንደሚሰራ የገለጸው የአዲስ አበባ አስተዳደር በተለይም ባለፉት ሁለት ሳምንታት ከተለያዩ የህብረተሰብ ክፍሎች ጋር ውይይት ሲያደርግ እንደነበረ ነው የገለጸው የኮሚኒኬሽን ቢሮ ኃላፊ እናት አለም መለሰ ውይይቱ ገንቢ ሀሳቦች የተገኙበት እንደሆነ ነው የተናገሩት ውይይቱ በኢኮኖሚ ላይ ወሳኝ ድርሻ ያላቸው በትውልድ ግንባታም ጉሎ አስተዋጽኦ ያበረከቱና በዲሞክራሲ ስርዓት ግንባታ የበኩላቸውን አስተዋጽኦ ከሚያበረክቱ የህብረተሰብ ክፍሎች ጋር ያደረግነው ነው ውይይት ገንቢ ነው ሲሉ ነው የገለጹት እንዲህ አይነት ውይይት በከተማው ባህልም በመምጣቱ ያወሱት ኃላፊዋ የከተማው አቅዶች እና ፈጻጸሞች እንዲሁም በወቅታዊ ጉዳዮች ላይ በሳተፊ መሆኑን ገልጸዋል። በተለይም በመምህራንና እንደዚሁም ደግሞ በህክምና ባለሙያዎች በኩል የሚነሱ ጥያቄዎችን በአስቸኳይ ለመፍታት እየተደረጉ ያሉ ጥረቶች ከፍተኛ ትኩረትም የተሰጣቸው ናቸው ሲሉ ይገልጻሉ። ይሁን እንጂ ይህንን አስተያየት በተመለከተ አንዳንድ ተመልካቾች እንደገለጹት ከሆነ እጅግ ያሳዝናል። በመንግስት በኩል ስድፍን ሰባት አመታት ብሎ በተለይም በአስተማሪዎችና እንደዚሁም ደግሞ በጤና ተቋሙ በኩል የቀረቡትን ጥያቄዎች ተቀባይነት ሲያገኙ እየተጉላሉ እስከ ዛሬ የደረሱትና በአሁኑ ሰዓት በቁርጠኝነት የጤና ባለሙያዎቹ ያቀረቡት ጥያቄ አስጨነቀ መንግስት ኃይል ዛሬ ገና ተነስቶ እየሰራንበት ነው ማለቱ ምን ማለት ነው ሲሉም ተችተውታል። ድፍን ሰባት ዓመታትን ምንም መፍትሄ ያልተሰጠውን ጉዳይ ዛሬ ምን ታይቷቸው ነው እየሰራንን የሚል አስተያየት የሰጡትም ሲሉ ተችተውታል። ጠቅላይ ሚኒስትር አብይ አህመድ መጀመሪያ አካባቢ ኤርትራ ጉዳይ ሄደው ከተመለሰ በኋላ የመጀመሪያ ጥያቄ ጠየኩት ይላሉ ጀነራሉ። ኢሳያስን እንዴት አገኘው ብየሰ ጠይቀው በተለይም አብይ የመለሰልኝ መልስ አርኪ ነበራሉ ጀነራሉ ኢሳያስ ሀገሪቷን ፀሐይ ላይ የጣለ የደረቀ ቆዳ አስመስሎታል ሲል ነው የገለጸልኝ። እውነት ነው ኤርትራ ፀሐይ ላይ የሞቀች ያለች ደረቅ ወይም ቁርበት ነው ሲሉ ነው የገለጹት። ሌተና ጀነራል የዮሐንስ ገብረ መስቀል ከአዶ ጋር በነበራቸው ቆይታ እንደገለጹት በተለይም ጠቅላይ ሚኒስትር አብይ አህመድ በተለያየ ጊዜያቶች በኤርትራ ጋር ያደረጓቸው ግንኙቶች በጠቅላይ ሚኒስትሩ በ በተለይም ከፕሬዚዳንት ኢሳያስ አፈወርቂ ጋር ያደረጓቸው ንግግሮች ዚህ ወደ ኢትዮጵያ ከመጡ በኋላ ትችት ነው የሚያቀርቡባቸው ብለዋል። በተደጋጋሚ ጊዜያቶች የሚሰጡት ትችቶች በጠቅላይ ሚኒስትሩ በኩል አንድም ቀን መልካም ግንኙነት ያላቸው እንኳን ሳይቀሩ የሚተቹ የጠቅላይ ሚኒስትር በሀገሪቱ ላይ ተሰይመው ዛሬም የሀገሪቱን ክብርና ስም ያጎደፉ ሲሉ በተለይም በጀነራሉ በኩል የተሰጡን አስተያየቶችም ተችተውበታል። ውድቅም አርገውታል። አብይ አህመድን ማመን ማለት ፈጽሞ ትክክል አይደለም የሚናገራቸውና የሚሰራቸውን ሁሉ የሚያውቅ አይደለም ሲሉ ነው በጀነራሉ በኩል የመጣውን አስተያየት የተቹት። በተለይም ጉዳዩ ይፋ ከወጣ በኋላ በደቡብ አፍሪካ የስድስት ዓመት ልጅን የሸጠችው እናት በዕድሜ ልክ እስራት መቀጣቷ ተገለጸ። የስድስት ዓመት ልጇን አፍና በማዘዋወር ወንጀል የተከሰሰችው ደቡብ አፍሪካ የትነች ለው ከሁለት ግብረአበሮቿ ጋር በጽኑ እስራት የተፈረደባት የራኬል ኬል ለሚዝ የወንድ ጓደኛዋን ዣኩር አፖ ና የተባሉ ጓደኛሞች ናቸው። በተለይም ራያን የእስር ቅጣት የተፈረደባቸው በየካቲቶር ነው 2024 ምት የጠፋቸውን ልጅ ለማግኘት በይፋ ብትፈለግም እስካሁን አልተገኘችም ነው የተባለው። የቅጣቱ ውሳኔን አፈጻጸሚ ደቡብ አፍሪካ የማራካ የስድስት ሳምንት የፍርድ ሂደትን ሲሆን፣ ምስክሮችና ቃቢጎችን በርካታ አስደንጋጭ ክሶችን ሰንዝረዋል። ዳና ናተን ራማሶን በሶስቱ ተከሳሾች ላይ ቅጣቱ ሲያስተላልፋቸው ምንም አይነት ልዩነትም አለማሳየቱ ነው የተገለጸው ፖሊስ ትንሿን ልጅ ፍለጋ በደቡብ አፍሪካ ድንበር አልፎ እንደሚቀጥል ተናግሯል። የወስተን ኬምፕ ፖሊስ ኮሚሽነር ቴምበል እንደተናገሩት ከሆነ ጉዳዩን ተከታትለን ልጅቷን ለማግኘት የበኩላችንን ጥረት እናደርጋለን፣ ይህ የማይቀር ነው ብለው ገልጸውታል። ኤርትራ ኤርትራ ዛሬም በድጋሜ በኢትዮጵያ ላይ ዘለፋ መቀጠሏ ተገለጸ። የኤርትራ ማስታወቂያ ሚኒስትር በይፋዊ ኤክስ ገጻቸው የቀድሞ ትዊተር ገጽ ላይ በትግርኛ ባሰራጩት መግለጫ ኢትዮጵያን ወቅታዊ የፖለቲካ የጸጥታ ሁኔታን በተመለከተ ከባድ ትችትና ትንተና ማቅረባቸው ታውቋል። መግለጫው የኢትዮጵያን በአፍሪካ ቀንድ ያላትን ጂኦፖለቲካዊ ስትራቴጂ ጠቀሜታ፣ እንዲሁም የህዝቡ ብዛትን በመጥቀስ አስፈላጊ ሀገራዊ ሀገር መሆኗን ማስምረውበታል። ይሁን እንጂ አሉ በተለይም የኢትዮጵያ በብልጽግና ፓርቲ አገዛ ስር ከወደቀች በኋላ ታይቶ በማይታወቅ ትርምስ ውስጥ ገብታለች ሲሉ ገልጠዋል። የኢትዮጵያ ዜጎች የሀገራቸውን ሉዓላዊነት አንድነት እየተደፈረ መሆኑ በእጅጉ እንዳሳሰባቸው ነው የገለጹት። በጽሁፋቸው መሰረት በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብለዋል። በመመን ትጥቅ ትግል የሚሳተፉ ወገኖች በሁሉም የኢትዮጵያ ክፍሎች እንደሚገኙ አመልክተው በትግራይ ክልል ከ2020 እስከ 2022 ከባድ ጦርነት በኋላ ህዝቡ ሰላምና ደህንነትን እየናፈቀ መሆኑን ሲገልጹ፣ በአማራ ክልል ደግሞ ህዝቡ በመንግስታቸው ላይ እምነት በማጣቱ ሰብአዊ መብቱና ሀገራዊ ክብሩ በማስከበር ብቻ አማራጭ አድርጎታል ነው ያሉትም የኦሮሚያ ብልጽግና ፓርቲው ከጥይት ድምፅ አልወጣም ሲል ነው የገለጸው ሲሉ ነው በመግለጫቸው ያሳወቁት። የኤርትራ ማስታወቂያ ሚኒስትር የብልጽግና መንግስት በዋና ከተማው በአዲስ አበባ ብቻ ተወስኖ በህገመን መንግስቱ ስም እየዘፈነ ያሉትን ችግሮች ችላ በማለት የመረጠ ይመስላል ሲሉም ተችተዋል። ኤርትራ አሁንም ቢሆን በዚህ ጉዳይ ላይ የራሷን ጥንቃቄ በማድረግ እየጠበቀች እንደሆነም ተገልጿል። በተለይም የኤርትራ ጦር እና የደህንነት ኃይሉም እየመከረ መሆኑ ነው የተገለጸው። በኤርትራ በኩል ችግር ይፈጠራል እየተባለ ሰሞኑን የሚነገሩ አንዳንድ ሁኔታዎችን በተመለከተ የኤርትራ መንግስት የራሱን ጥናት እያደረገ መሆኑ ተገልጿል። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችንን፣ ትጥቃችንን በሚል መሪ ቃል ነው የሰራዊቱ አዛዦች፣ የሚኒስትር መስሪያ ቤት ኃላፊዎች፣ ባለስልጣናት እና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ውይይቶች እየተደረጉ መሆኑ የተገለጸው በተለይም በምስራቅ አፍሪካ የግጭት ደመና እያንዣበበ መሆኑ ስጋት ፈጥረዋል። ወያኔ ከሻቢያ ጋር ጠጋ ብሎ እየተወዳጀ መሆኑን ስናይ ሌላ የዙር ግጭት ይከሰታል የሚል ስጋት በብዙዎቹ ዘንድ እየተነሳ መሆኑም ታውቋል። የአፍሪካ ልማት ባንክ አዲስ ፕሬዝዳንት መረጠ። ባንኩ የሞሪታንያ ፋይናንስ ሚኒስትር የሆኑትን ዶክተር ሲዲ ኦላድ ጣህን የባንኩ ፕሬዚዳንት አድርጎ መምረጡ ነው የታወቀው። አዲሱ ፕሬዚዳንት የተመረጡት የአፍሪካ ልማት ባንክ ግሩፕ ቀጠናዊ ከቀጠና ውጭ ባልሆነ የሆኑ 81 ድምፅ ሰጪዎች ትላንትና በሰጡት ድምፅ ነው የተመረጡ መሆኑን ቢቢሲ የዘገበው። በተለይም በዚህ በአፍሪካ ጉዳይ ላይ በተደጋጋሚ ጊዜያቶች በሚደረጉ የኃላፊዎቹ ምርጫ ላይ ሰፊ ውዝግብ እንደሚከሰት ነው የታወቀው። ጊዜ አጣሏ ፀሐይን እንደ አውሮፓ ዘመን አቆጣጠር ከመስከረም 2025 ጀምሮ ለአምስት ዓመታት የአፍሪካ ልማት ባንክ ፕሬዚዳንት በመሆን የሚያገለግሉ መሆናቸውም ታውቋል። አምንስቲ ኢንተርናሽናል በድጋሜ ለኢትዮጵያ መንግስት ማስጠንቀቂያ ላከ። አምንስቲ ኢንተርናሽናል የኢትዮጵያ መንግስት ከስራ ማቆም አድማ ጋር በተያያዘ ነው ያሰራቸውን የጤና ባለሙያዎች በአስቸኳይና ያለምንም ቅድመ ሁኔታ እንዲፈታ በድጋሜ ጥያቄውን ያቀረበው አምንስቲ በመንግስት አድማ በአዳማ ላይ ከሚገኙት የጤና ባለሙያዎች ጋር ንግግር እንዲጀምርና የተቃውሞ ድምፃቸውን ማፈን እንዲያቆም ነው ያሳሰበው ይህ መሆን የለበትም የመብት ጥያቄያቸውን ሲያቀርቡ መንግስት በአፋጣኝ ምላሽ መስጠት ነው ያለበትም ብሏል አምንስቲ አምንስቲ ኢንተርናሽናል ይህንን በተለይ መገለጸበት ዕለት ዘጠኝ የጤና ባለሙያዎች በከፍተኛ የፌዴራል ፍርድ ቤት መቅረባቸውን አስመልክቶ ባወጣውም አጭር መግለጫ ነን ፍርድ ቤቱ በችሎቱ ለመርማሪ ፖሊስ ተጨማሪ ስምንት ምርመራ ቀናት መፍቀዱ ይታወሳል ይህ ተገቢነት እየሌለው ነው እንዲህ አይነት ውስብስቦች ችግሮች ባሉበት በዚህ ሰዓት መንግስት ምን እያደረገ ነው? ሲሉም ነው አሁንም አምስት ኢንተርናሽናል ማስጠንቀቂያውን የሰጠው። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ይፈጸምባቸዋል ተባለ። አሳዛኝ ዜና በሳውዲ አረቢያ። በናይጄሪያ እስር ቤት የሞት ፍርድ የተፈረደባቸው የሚገኙ ኢትዮጵያውያን ናቸው በሚቀጥለው ሳምንት ከሚከበረው የኢድ አል አረፋ በዓል በፊት ፍርዱ ተፈጻሚ እንደሚሆንባቸው የተገለጸው ቢቢሲ አፋን ኦሮሞ እንደዘገበው ከሆነ በእስር ቤት የሞት ቅጣት የተፈጸመባቸውን ጨምሮ በአጠቃላይ አርባ ሰባት ኢትዮጵያውያን ላይ የሞት ፍርድ ተወስኖባቸዋል ተብሏል። ቤተሰቦቻቸው የኢትዮጵያ መንግስት ጣልቃ ገብቶ ህይወታቸው እንዲታደግላቸው በተደጋጋሚ ጥያቄ እያቀረቡ ይገኛሉ ምላሽ ባያገኙም። ወንድሙ ካሊድ መሐመድ ኢብሮ የሞት ፍርድ ከተወሰነባቸው የኢትዮጵያውያን አንዱ መሆኑን ለቢቢሲ የገለጸ ሲሆን በከዚህ በፊት ወንድሜን ጨምሮ ሶስት ሰዎች ለመግደል ተወስኖባቸው ነበር ብለዋል። ካሊድ ቤተሰብና አንድ ልጅ እንዳለው የገለጸው ሙላታ ወንድሙ ሳዑዲ አረቢያ ሲሄድ እንደተያዘ ያስረዳል። በውሳኔው ምክንያት ባጋጠመው ጭንቀት የልብ ህመምተኛ መሆኑን በየቀኑ ወደ ሆስፒታል እንደሚወሰድም ነው የገለጸው። ኳሊድ ጨምሮ በተለይም ሞት የተፈረደባቸው ኢትዮጵያን ፍርዱ መቼ እንደሚፈጸምባቸው በትክክል ስለማወቁ ይህ ሁኔታ ሌላ ጭንቀት ውስጥ እንደፈጠረባቸው ነው የገለጸው። የሞቱ ፍርድ አፈጻጸም በተመለከተ ሚስጥራዊ መረጃ ማግኘቱን ጠቁሟል። ከሀገሪቱ ንጉሥ ጽሕፈት ቤት ጠቆ የትእዛዝ ደብዳቤ ሞት የተፈረባቸው ሁሉም ሰዎች ከኢድ አደፋ በፊት እንደሚፈጸምባቸው የፍርድ ውሳኔው እንደሚገደሉን ጭምር መገለጹን ነው የጠቆመው። ክቡራን ተመልካቾቻችንና አድማጮቻችን እንደአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ በምናደርገው ዝግጅት እስከምንገናኝ ሰላም ጤና አስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩ፣ መልካም ጤና አስጥልኝ።